አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ ውድ የእንማር አካዳሚ ተከታታዮቻችን እንኳን ደህና መጣችሁ። ዛሬ እንግዲህ እስካሁን ከሀ እስከ መ ያሉትን ፊደሎች መቁጠር ብቻ ነበር የተማርነው። ዛሬ ደግሞ ከእነሱ ፊደላቶች የተመረጡትን ማለትም ከሀ እስከ መ ያሉት የመጀመሪያ ፊደላት ፊደላቶችን ማንበብ እና ቃላት መመስረት የሚለውን እ እናያለን ማለት ነው። ከዚያ በፊት ለዚህ ዩትዩብ አዲስ ከሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ በየቀኑ ቪዲዮ እንዲደርሳችሁ ቤተሰብ ሁኑ ማለት ነው። እንዲሁም በልዩ ክትትል በግልም ሆነ በግል በግልም ሆነ በግሩፕ የኦንላይን ትምህርት መማር የምትፈልጉ ኢማ ዋትሳፕ ቴሌግራም ካላችሁ በየተኛው አገር ዳርቻ ሆኖ መማርቻ ያላችሁ ማለት ነው። ከልዩ ክትትል ጋር የኦንላይን ትምህርት እምንሰጥ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተጋብዙልኝ፣ እስከ መጨረሻው ድረስ ተከታተሉት ማለት ነው። አብራችሁ ቆዩ እስክንጨርሰው ድረስ ይጠቅማቸዋል። ቀጣይ ወደ ቪዲዮ እንግባ። እዚህ ጋር ስንመጣ ሀ ሁ ሂ ሃ ሄ ህ ሆ። በእያንዳንዱ ቃል ስንመሰልት ሀ በሚለው የሀሁ መጀመሪያ እዚህ ጋ አለ ዛላ የወው ፊደሉ ደግሞ አራተኛው ፊደል ዋ አለ ማለት ነው ሀ ዋ ሀ ዋ። እዚህ ደግሞ በሁ ቃል ስንመሰረት ደግሞ ከወቀጥሎ ሁ አለ። ከወቀጥሎ የለሉ ሁለተኛ ፊደል ሉ አለ። በአንድ ላይ ሁ ሉ ሁ ሉ ሁሉ ሁሉ። እዚህ ደግሞ በሂ ስንመሰረት ከሂ አለ። ከይቀጥሎ የነኑ አራተኛ ፊደል ና አለ። ይብለን ና ና ሂ ና ሂና። እዚህ ጋር ስንመጣም አሁን በሃ ስንመሰረት ሃ አለ ከአቀጥሎ የረሩ ስድስተኛ ፊደል ር አለ ማን ነው? ሃ ብለን ር ስንል ሃ ር ሃ ር ሃር። በይሄ ስንመጣ ደግሞ ሄ አለ ከየቀጥሎ የለሉ መጨረሻው ፊደል ሎ አለ ማን ነው? ሄ ሎ ሄ ሎ ሄሎ በህ ስንመሰረት ደግሞ ህ አለ ከቀጥሎ የገጉ ስድስተኛ ፊደል ግ አለ። ህ ግ ህ ግ ሆ ሆ ጋ ስንመጣ ሆ ከቀጥሎ የሀሁ እንዳየኸው አምስተኛው ፊደል ሄ አለ። ሆ ሄ ሆ ሄ ሆ ሄ ሆ ሄ ወደ

እዚጋ ስንመጣ በሉ ቃል ስንመሰርት ደግሞ ሉ አለ። ከሎ ቀጥሎ የለሉ ስድስተኛው ፊደል ል አለ። ሉ ል፣ ሉ ል፣ ሉል፣ ሉል። እዚጋ ስንመጣ ደግሞ በሊ ቃል ስንመሰርት ሊ አለ። ከዛ የቀቁ ስድስተኛው ፊደል ቅ አለ ማለት ነው። ሊ ቅ፣ ሊ ቅ፣ ሊቅ። እዚጋ ስንመጣ የለሉ አራተኛው ፊደል ላ አለ ከላ ቀጥሎ የመሙ ስድስተኛ ፊደል ም አለ ማለት ነው። ላ ም ላ ም ላም ላም። እዚህ ሲመጣ የለሉ አምስተኛ ፊደል ላይ አለ። ከሌ ቀጥሎ የለሉ አራተኛ ፊደል ላ አለ ማለት ነው። ሌ ላ ሌ ላ ሌላ ሌላ። እዚህ ጋር ስንመጣ የለሉ ስድስተኛ ፊደል ል ከሌ ቀጥሎ የበቡ ስድስተኛ ፊደል ብ ል ብ ል ብ ልብ ልብ። እዚህ ጋር ስመጣ ደግሞ በሎ ቃል ስንመሰረት ሎ አለች። ከሎ ቀጥሎ የመሙ ሶስተኛ ፊደል ሚ ያለ ማለት ነው። ሎ ሚ ሎ ሚ ሎ ሚ ሎ ሚ ወደ ወደዚህ ጋር ስመጣ ደግሞ መ ሙ ሚ ማ ሜ ም ሞ በመሙ ቃልን መስረት በመስን መሰረት መ አለ ከመቀጥሎ የራሩ ሶስተኛው ፊደል ሪ አለ መሪ መሪ መሪ። በሙ ስን መጣ ደግሞ ሙ ከሙ ቀጥሎ የራሉ ሁለተኛ ፊደል ሉ አለ ሙ ሉ ሙ ሉ ሙሉ። ሚ ጋር ስንመጣ ሚ ከሚቀጥለው የጠጡ ፊደል አራተኛው ጣ አለ ማለት ነው። ሚ ጣ ሚ ጣ ሚጣ። በማ ስንመጣ ደግሞ ማ አለ ቀጣ የረሩ ስድስተኛ ፊደል ር አለ ማለት ነው። ማ ር ማ ር ማር ማር ማር እዚህ ጋር የመሙ ጋር ስንመጣ ደግሞ የመሙ አምስተኛው ፊደል ሚ ያለ ከሚቀጥለው የገቡ አራተኛ ፊደል ጋ አለ ማለት ነው። ሚ ጋ ሚ ጋ ሚጋ ሽ ም ጋ ስንመጣ ም አለ ከሚቀጥለው የሰሱ አራተኛው አራተኛ ፊደል ሳ አለ ማለት ነው። ም ሳ ም ሳ ም ሳ ያነሳ እሺ። ከዚህ ቀጥሎ የመሙ መጨረሻ ፊደል ሞ አለ። ከሞ ቀጥሎ የሰሱ አራተኛ ፊደል ሳ አለ። ሞ ሳ ሞ ሳ ሳ ሳ። ውድ የእንማር ተከታታዮቻችን እንግዲህ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም